የምትሰሩት ምን እንዲሆነ፣ ሁላችንም ጠንቅቀን እናውቃለን። አሁን ላይ ማለት ነው። ይገባችኋል ብዬ አስባለሁ ምን እየሰሩ እንዲሆነ፣ ሄርሚላ እና ብርሽ ማለት ነው። እውነት ለመናገር እዚህ ጋር ግን ማንም የሚሸወድ የለም። አሁን ላይ ይህን ልታውቁ ይገባል። ምክንያቱም ዓይኖ ይታወቃል ሁሉም ነገር እናንተ ላይ ያለው ማለት ነው እና ዛሬ ደግሞ መኪና ላይ ሆና መኪናው ላይ አንድ ቀን እንኳን አሁን ክፉ ለማናገር ባትሮጡ አሪፍ ነው ብዬ ነው የማስበው። የምሰሩት ነገር ምንም የሚያስተምር አይደለም። እውነት ለመናገር የሚያስተምር እኛ ሞልቷል። የምናየው የሚያስተምር አለ። የምናየው አደይ ድራማ አለ ብዙ ድራማዎች አሉ፣ ለእኛ ለህይወታችን የሚያስተምሩ ትምህርት ያላቸው ትምህርት የሚሰጡን። ከዩቱበሮች ምንም የምንማረው ነገር የለም። ይቅርታ አድርጉልኝ፣ አንድም የሚያስተምር ነገር የላቸውም ማለት ነው። እውነት ለመናገር በተለይ ከኋላ ለሚያውስ ሰዎች ምንም ምንም የሚያስተምር ነገር አንድ ነገር የላቸውም። ይቅርታ አድርጉልኝና ማለት ነው። አንዲም እኛ እንማር ካል ትምህርት እንውሰር ካል ከሚሰሩት ምርጥ ምርጥ ድራማ አለ እሱን ማየት እንችላለን ማለት ነው። በጣም በጣም ደስ ደስ የሚል ሲያዩት ሲያው ሲውሉ የሚያይጠገብ ድራማ አለ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ። ለምን አይነት ዚህ ቤት አዲስ ከሆናችሁ ቤተሰቡን አውራ ትችላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋ ይሁን እያልኩኝ ይህን ቻናል ሰብስክራይብ እያረጋችሁ ቤተሰቡኑ ገፋ ገፋ አድርጎኝ፣ ወዳችኋለሁ፣ አከብራችኋለሁ ይኸው ዛሬም ትናንትና የትናንትና የእንትን አክብረው ነበረ። ዛሬ ደግሞ ከዚች ጋር መጣላችሁ ማለት ነው። ኧረ እስማ እንዲ እውነት እኔ ይቅርታ አድርጉልኝ ሉ ብር በአፍንጫ ቢወጣ ይሻላል። የምር ስነግራችሁ ማለት ነው። የምሬ ነው። አሁን አብርሽ ብር እየሰራ ነው። አይኖ ብር እየሰራ ነው። ሌላ ነገር አይደለም፣ ብር ነው የሚሰራው። እውነት ለመናገር ግን ደግሞ ለነገሩ ተው፣ አይፈረድበትም እውነት ለመናገር አይፈረድብህም፣ አልፈርድብህም። ቶ ይሄ ነው። እኔማ በጣም ነው የተገረምኩት። ይቺማ ከሱ ላይ አትወርድም። ለነገሩ አልፈርድብሽም፣ አንቺም ደሞ ልጆች አሉ አሉ ልጆች፣ ስለምን አታሳድጊም ሲስተር? ለማንኛውም የሚመቻችሁ ብር ነው ስሩ። ግን እኛን ህዝብን እየሸወርን ነው ብላችሁ ከሆነ አሁን ላይ ብዙ ሰው ነቅቶባችኋል። በተለይ በትናንትናው ቪዲዮ ሁሉም ሰው ነው የነቀባችሁ። ሩታዬ የኔ እናት አንቺ ፈጣሪ ጠብቅሽ እላለሁ ማለት ነው። ይሄ ቢሄድም ቢመጣም አይጨንቅም፣ ምንም አይመስልም። እውነት ለመናገር ግን የትም ተሆነ የትም አትራራቁም፣ አንዴ ናችሁ። ምክንያቱም ልጅ ስላላችሁ ማለት ነው። እና ይህንን ነው የምለው። እንግዲህ እና አንዲ ነገር ልነግራችሁ የሚገባው ሄርሜላ፣ ምንም የምትሰሩት ነገር ትምህርት የለውም። ማይ ሲስተር፣ ይቅርታ አድርጊልኝ። ምንም ምንም ምንም ምንም ማለት ነው፣ ሲጀመር ምንም እወኝ ወኝ የሚል ነገር የለው። እውነት ለመናገር እና ይመቻችሁ። እናንተ የምትፈልጉት ያው ሌላ ነገር ስለሆነ ይህንን ነው የምለው። ይኸው ቪዲዮ የሚፖስትተው በአብርሽ ቤት ነው። በሩታ ቤት ከተፖስተተ እንግዲህ አይታችኋል። የጥሮፋት ስማሽ እየተባለ እለታ ነው በሷ ቤት ቪዲዮ ፖስት የተደረገ። ከዛ ጀምሮ ፖስት ተደርጎ አይታው አይልም። ለምን እንዲሁ ሩታ ቶሎ በቤቷ ቪዲዮ ማሰራው አይገባኝም። ቶትሎ ለምን እንደማፖስት ገፋ ገፋው፣ 250 እንዴት ትገባ እንድትገባ ማድረግ ነበረባት። ሳትወልድ ግን በቤቷ አትፖስትም ቪዲዮ፣ ለምን እንደሆነ አይገባኝም። ብዙ ጊዜ የሚፖስተው በአብርሽ ቤት ነው ማለት ነው። ዛሬም ይኸው ደግሞ በዚች ቤት ነው ዛሬ ደግሞ የሚፖስተው ማለት ነው። ለማንኛውም የሚመቻቹ ውዶች፣ ይሄ ይህንን ነው የምለው አለምን እንግዲህ ቤተሰብ አድርጉኝ። ወዳቸዋለሁ፣ አከብራቸዋለሁ። ማታ ደግሞ ቪዲዮ ሲለቀቅ አብረን እናየው ይሆናል። አብርሽ ከዚች ጋር ብቻም ሳይሆን ከብዙ ሰዎች ጋር ለስራ እንደሚሰራ ታውቁታላችሁ ብዬ አስባለሁ። ለጽጌ አበባ ሰጥቷል። ለፍዮሪ ደሞ ማናት ደሞ ሌላለች አለች ሳምሪን አሳምር የምትባል ለእሷ ደሞ ሌላለች። እንግዲህ አብርሽ ታያላችሁ። ቤቱ ገብታችሁ እና ይቺ የመጀመሪያው ድራማ የሚሰሩት አይደለችም ማለት ነው። ይህ አሁኑ ድራማ ግን በጣም ይገርማል። በጣም ማለት ነው እና አሁን ደግሞ አይጨርሱም። ይሄን ድራማ በቃ የሚቀጥሉት ነው የሚሆነው ማለት ነው። እንደማያቸው ከሆነ ይቀጥላል ማለት ነው እና ይህን ነው እንግዲህ የምለው፣ ህዝብ እንዳይሰለችባችሁ ለማስብ ሞክሩ። ህዝብ ከሰለች አንዴ፣ ህዝብ ከጠላ ከህዝብ ውጭ ከወጣችሁ ችግር ነው። ሰው ወደዳችሁ ብትሄዱ ነው የሚሻለው። ባይኔ፣ ሰው ይጠላችሁ መሄዱ ተገቢ ነው ብዬ አላስብም። ይሄ የህትነት ምክሬ ነው እንግዲህ ተወዳጅ ለመሆን እንጂ እናንተ ገና ታዳጊዎች ናችሁ፣ ነገር ብዙ ነገር የሚጠብቃችሁ ስለሆናችሁ ህዝብ እንዲወዳችሁ ተወዳጅ ለመሆን መሞከር አለባችሁ እንጂ ተወዳጅ ያለመሆንን የሚያደርጋችሁን መንገድ መፈለግ ተገቢ ነው ብዬ አላስብም ማለት ነው። ይሄን ሀሳብ ነው እንግዲህ የእናንተን ባላቅ። ለማንኛውም ይመቻችሁ። ስራውን እየሰራችሁት ነው። ስራውን በደንብ ይዛችሁታል። ጥሩ እየሰራችሁ ነው፣ ቀጥሉበት እላለሁ። እንግዲህ ዛሬ ደግሞ እስኪ ሩታዬ ቪዲዮ ተለካለች፣ አትለቅ አላቀም። ሩታዬ እንኳ ወደ ቤተሰብ ሰብ ይሄድ ያለው ካለች ስንት ጊዜዋ ግን አልሄደችም። መስቀል ራሱ ከቤተሰብ ጋር ታሳልፋለች ብዬ ነበር ያሰብኩት፣ ግን አልሄደችም? ይህን ነገር ደግሞ አብራር የምናየው ይሆናል ማለት ነው። እና ይሄን ለማለት ነው የመጣሁት ውዶች፣ እየወዳችኋለሁ አከብራችኋለሁ። እነዚህን እስኪ ስም አውጡላቸው እስኪ ኮሜንት ላይ ስምስጧቸው ስምስጧቸው ማለት ነው። ስምስጧቸው ላለሁ መልካም ቆይታ የሆንላችሁ አለብነኝ ይህም ይህን ቤት እንግዲህ አበረታቱ ይብያለሁ። አመሰግናለሁ። በሌላ ቪዲዮ መልሳለሁ። እስከዛ ሰላማችሁ ብዝት ይበልልኝ። ስለ ሁሉም ነገር አመሰግናለሁ። እወዳችኋለሁ። መልካም ቆይታ ይሁንላችሁ። ሀሳብ አስተሄዳችሁን ስጡ። ባይ ባይ። አመሰግናለሁ። ሰላም አምሾላ